በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ብዙ ደገነት በብዙ በጎነት የተጎበኘን የተጎበኛችው ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ ቤዛ መድኒት ሲሆን መስቀል ላይ ዳ ይከፈልለት የዳን ሕዝብ ያደረገን ያረጋችሁ ብሩካን እግዚአብሔር ልጆች አብ ተወልድ ክርስትና የተሰጠን የተሰጣችሁ እንደምቆያችሁ ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ መድኒታችን አምላካችን ከሰማያዊ አባቱ ከአብና ያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን እግዚአብሔር ልጆች። እንግዲህ ወንጌል የምንሰማ ሰዎች የተማርነውን ቃል እንፈጽምበት። ሜዳ እግዚአብሔር ይሰጠናል። እሱም ክርስቶስ የሚገኙ በድሆች በችግረኞች ቤት ነው እና ሁለት በስትሮክ የተመቱ ባልና ሚስቶችን የምናግዝበት የምንረዳበት እድል ሰጥቶናል። እነዚህን ቤተሰቦች እናቋቁማለን። ሰሞኑን እየተናገርን ነበር። ሰዎች ድጋፍ እያደረጋችሁ ነው። በደንብ እናቋቁማቸዋለን እና እነዚህም ቤተሰቦች የምታገለግል አንድ ትንሽ ልጅ ብቻ ነች ያለቻቸውና ያለችውና እንድናግዛቸው ጠይቃለሁ። 9114137 ያስልኬ ላይ ዋትሳፕ ቴሌግራም፣ ቫይበር ላይ መልእክት አንድሩልኝ። አድራሻቸውን አስታውቃችኋለሁ። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ዘራችሁን ይባርክ በ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። እርስ በርሳችን፣ የትምህርታችን ርዕስ ነው። እርስ በርስ ማለት ከሰዎች ጋር ስንኖር ቤተክርስቲያን ውስጥ ከሴቶች ጋር፣ ከወንዶች ጋር እንኖራለን። ከካህናት ጋር እንኖራለን። ከህፃናት ጋር እንኖራለን። አጠማማ አስቸጋሪ ባህሪ ካላችሁ ሰዎች ጋር እንኖራለን። ልበቀን ከሆኑ ቶታን ሰዎች ጋር እንኖራለን አይኖቻቸው ከተከፈቱላቸው አስተያዎች ጋር ፈጽሞ ደግሞ አይኖቻቸው የተከደኑ ደግሞ ምንም ነገር ማይገባቸው አስቸጋሪ ሰዎች ጋር እንኖራለን። ቤታችን ውስጥም እንደዚህ ሆነን ከተለያየ አይነት ሰዎች ጋር እንኖራለን። በትዳርም በቤተሰብም በጣም ቅን ልብ ካላቸው፣ ነገርን ከሚረዱ ሰፊ ልብ ካላቸው፣ በተቃራኒው ከሆኑ በጣም ከሚያደክሙ፣ ከሚያስቸግሩ፣ ምንም ሰውን ከማይረዱ ነገር ግን ግዴታችን ሆነን ከእነሱ ጋር እንኖራለን። ከወለድና ችሎቻችንም ጋር እንዲሁ ሊሆን ይችላል። ከምናስበው ውጭ የሚያስቡ ከምንገምተው ከምንጠብቀው ውጭ የሆኑ ልጆች ይኖሩናል። የሚያገለግሉን ደሞዝ የምንከፍላቸው ቤተሰቦች ይኖሩናል። የተለያየ አይነት አመል ያላቸው የተለያየ አይነት አስቸጋሪ ጸባይ ያላቸው እነሱን እንፈልጋቸዋለን። ነገር ግን ደግሞ ባህሪያቸው ጸባያቸው እጅግ የሚያስቸግር የሚያናድዱ፣ የሚያበሳጩ የሚያስቆጡ ከእንዲህ አይነት ሰዎች ጋር እንኖራለን። ከሰፈሩ ነገር ከማያጣቸው ነገር ከሚወዱ በሰው ጉዳይ ከሚገቡ ሰፈርተኞች ጋር እንኖራለን። ቤተሰቦች በዙሪያችን ያሉ በትዳር ጋር ምክንያት የተቀላቀልናቸው ቤተሰቦች፣ የባል ዘመዶች፣ የሚስት ዘመዶች ከእነሱ ጋርም ተቀላቀል እንኖራለን። ብዙ አስቸጋሪ ነገሮችን ታግሰን አይተን እንዳላየን ሰምተን እንዳልሰማን እንኖራለን። ደግሞ ከራሳችን ጋር እንኖራለን። ማይታገሱት ከባድ ከባዱ ጠላት ማይገፉት ጋራ ደግሞ ማንነታችን፣ ሰውነታችን፣ ልባችን፣ ሐሳባችን፣ ስሜታዊነታችን፣ እኛነታችን በራሱ አንድ ሰው ነው። አንድ ትልቅ ሸክም የሆነ ሰው ነው። ከራሳችንም ጋር እኖራለን። በአጠቃላይ እኛ የምንኖረው ከሰው ጋር ነው። ታውቃላችሁ፣ ለዚህ መድኃኒት የሚሆን ቃል ነው ሐዋርያው ጳውሎስ በኤፌሶን አራት ቁጥር ሁለት ላይ ያስቀመጠልን እንደተጠራ ሰው በክርስቶስ ኑ እንደተባለ ሰው በክርስቶስ ዳኑ፣ ድናችኋል፣ አርፋችኋል፣ ሰላምን አግኝታችኋል፣ በመስቀሉ ደም ታርቃችኋል። እንደተባለ ሰው እንደተጠራ ሰው እንድትመላለሱ ለምናለሁ ብሎ ቁጥር አንድ ላይ ጀምርና በትሕትናና በየዋህነት በትዕግሥት እርስ በርስ በፍቅር ታገሱ። የወላችሁ ፍቅር ምንድን ነው? ብዙ ጊዜ ሰዎች ፍቅር ምንድን ነው ብሎ ይጠይቃሉ። ፍቅር ማለት ከላይ ያነሳቸው ሀሳቦች ትህትና፣ የዋህነትና ትግስትን የጨመረ ፓኬጅ ማለት ነው እና ጥቅል ማለት ነው። ውስጡ ትሕትና አለ እና ሰዎች በጣም ዝቅ አድርጎ ሲመለከቷችሁ በጣም ትሑት መሆን ያስፈልጋል። ምክንያቱም ሰው በጣም ዝቅ አድርጎ የሚመለከተን በውስጡ ሌላ ሾፌር አለ። ያ ሾፌር ጠላታችን ነው። በዛ ሰው አንደበት ውስጥ ሲዋጋን ዋና ዓላማው እኛን ትቢተኛ ማድረግ ነው እና ትቢተኛ ያደረገን ሲፈልግ ዝቅ አድርጎ ነው የሚመለከተን። በቃም በጣም የተናቀ ሰው አስመስሎ በሰዎች አፍ እንድንነገር ያደርጋል። ያን ጊዜ እንናደደና ራሳችንን ተራራ እናሳክላለን፣ ትቢተኞች እንሆናለን። ከዛ ትቢትንን እንለማመዳለን። ሁልጊዜ ምንም አይነት ነገርን በትህትና መነጽር ማየት ያስፈልጋል። አወቅንም አላወቅንም ከፍ ያለን ሰዎች ወንም አሉን ግን ሁልጊዜም ቢሆን ምንም እንደማያውቅ ሰው ሆነን ከሰው ጋር ስንኖር ነገሮችን ሁሉ የምንመዝነው ከፍ አድርገን ስላ አይደለም፣ አንቸገርም። ትህትና ማለት አውቆም ሳያውቁ ራስን ከእኔ የተሻለ ሰው አለ ብሎ አስቦ መመልከት ማለት እና ከሰው ጋር በትህትና ስንኖር ከእኛ ጋር ሰዎች ለመዋጋት ብዙ አቅም አያገኝም። የሚገርማቸው ከትሑት ሰው ጋር መጋጨት በትህትና ከሚናገር ከሚመልስና ከሚያስብ ሰው ጋር መላተም በጣም አስቸጋሪ ነው። አንድ እህት አለች እና በጣም የማደንቃት ነች። በትህትናዋ በጣም ትሁት እህት ነች። መንፈሳዊ ናት። ክርስቶስን የምታቅናት አንዳንዴም ጌታዋን ታገለግላለች። በጣም ትሁት ናት እና ውጤታማ ፍሬያማ ስራ ደግሞ አላት። በውጤታማነቷና በፍሬያማነቷ የሚቀኑባት ብዙ ደግሞ ሰዎች አሉ። በዙሪያ ማስተውላቸው ሊያጠቋት ይሞክራሉ። ግን ይገርማቸዋል። ምንም አይነት ክፉ ቃል ከአፋ ክፉ አይወጣም፣ ድምጿ እንኳን ይሰማል። ሊያጠቋት የሚሞክሩ ሰዎች ሀያላን ናቸው፣ ግን ሊያጠቋት አይችሉም። ምክንያቱም እሷ በትህትና ስለምትኖር ታሸንፋቸዋለች። እሷ ይህን አታስተውሉ፣ በዙሪያው ያለን ሰዎች ግን ይህን እንመለከታለን። ትህትና ትልቅ ማሸነፊያ መንገድ ነው። ከሶ ጋር ስንኖር የሚቀኑብን፣ የሚፈልጉን፣ የሚያፎካክሩን፣ የሚወዳደሩን እንደዚህ አይነት ሰዎች ሲመጡ በትህትና ስናሳልፈው አንመቻቸውም በቃ ጥለውን ነው የሚሄዱት። ደግሞ ትህትና ረመጥ ነው በሰዎች ልብ ውስጥ የሚጨምረው። ከዚህ ቀደም በታክሲ ሲሄድ ከመገናኛ አራት ኪሎ ነው በመመጣውና በፐብሊክ ታክሲ ነው በመጣው እና እዛ ውስጥ አንድ ልጅ ገንዘብ ይሰጥ እና መልስ፣ የሆነ ትንሽ መልስ አልነበረውም አጋጣሚ ይሄ ምንድን ነው ስሙ፣ ረዳቱ ልጅ፣ የሚሰበስበው ልጅ ገንዘቡን መልስ፣ ሳንቲም መልስ ነበረና መልስ አልሰጠውም። የዛን ሰዓት በየመንገዱ ዝርዝር የሚሰሩ ልጆች አሉ። እነሱን እስኪያገኝ ድረስ መልስ አልሰጠውም። የተሳፈረው ሰው በጣም ኃይለኛ ነው። ገንዘቤን አምጣ ይላል፣ ይጮሃል፣ ይጮሃል። ልጁ ዝም አለው። ቆይ ሰጥሃለው አለው። ሁለት ሶስት የተናገረ። ከዛ ሰውዬው ዝም ብሎ ስለሚናገር በረዳቱ ዝም አለው። ዝም ዝም ዝም፣ በትህትና ዝም አለው። ከሱ አልፎ ታክሲ ተሳፋሪዎቹ ሳይቀሩ ሲገቡበት ድረስ ጉዳዩን ሰውዬው በጣም ተቆጣ እና ልክ አራት ኪሎ ጋር ስንደርስ ዘርዛሪዎችን አገኘና ገንዘቡን ዘረዘርና በሁለት እጁ አክብሮ ሰጠውና ወረደ። እሱ ሲወርድ አጋጣሚ እሱ የሚወርድበት ቦታ እኔ ወርድ ነበር። የተናጋሪው ሰው ማለት ነው። ልጁ ምን አላለውም፣ በሁለት እጁ ሳንቲሙን መልሶ ሰጠውና ሄደ። ታክሲው የወረደው ተቆጮ ሰውዬ ግን ሲወርድ እኔ ከኋላ ከኋላ እሄድ ነበር። መንገዳችን አንድ አይነት ነው። ብቻውን ያክቶ መጥተማል እና ምን ይላል? አቃጠለኝ፣ እግዚአብሔር ያቃጥለው ይላል። ይሄ ልጅ አልተናገረውም፣ ይሄ ረዳት ክፉ አልመለሰለትም። ግን እሳት እላይ ላይ ከመረበት ትህትና የጠላትን አሰራር የሚሰባበር ከፍተኛ የሆነ የመንፈስ መዶሻ ነው። እና ከሰው ጋር ስንኖር አሁን ቅድም ካልናቸው ሰዎች ጋር ስንኖር በትህትና መኖር አንዱ የህይወታችን መርህ ሊሆን ይገባል። እግዚአብሔር ልጆች፣ ሌላው በይዋህነት ነገርን ሁሉ በጥርጣሬ በተንኮል መተርጎም ራስን እንደሚጎዳው ለምን መሰላችሁ? እኛ እንደምናስበው ካልሆነ ኃጢአት ይሆንብናል። ስለዛ ሰው የምናስበው ሀሳብ፣ የምንናገረው ንግግር፣ ምንገምታቸው ግምቶች በተንኮል ከሆነ የምናያቸው የምናወያን ሰው የምናውጣው ውጤት ንግግርም ሀሳብም ተግባርም ለዛ ግብረ መልስ አድርገን ነው ኃጢአተኞች እንሆናለን። እኛ ሰውየው ጋ የሌለው ችግር እኛ ውስጥ ይኖራል፣ በግምት ስለምናደርገው። ስለዚህ ለግምት ፈተና እንጋለጣለን፣ ነገርን በተንኮል የምንመለከት ከሆነ። ነገርን በየዋህነት የምንመለከት ከሆነ ግን ጠላታችን እንኳን ቢሆን ያሰው ሊጎዳን አይችልም። እግዚአብሔር በኪዳኑ ይጠብቀናል። እያችሁ በየውሃነት በንጹሃን በንጽህና የሚያዩ ሰዎች ው የእግዚአብሔር ቃል ለንጹሃን ሁሉ ንፁህ ነው። ነገርን በንጽህና ስትመለከቱት መንገዳችን ንጹህ ይሆናል። ለምን መለኮታዊ እርዳታ ያግዘናል። ብዙ ጊዜ ብዙ ጊዜ ብዙ ጊዜ ሚዲያዎቹንም ሳዳምጥ ኢትዮጵያ ውስጥ አንድ ቀን ሬዲዮ ከፈትኩኝ እና ብዙ ኤፍኤሞች አሉ የመላልስኩ የተለያዩ ኤፍኤሞችን ስከፍት የሚገርማችሁ ሰባ ፐርሰንቱ የሚናገሯቸው ነገሮች ሁሉ አሉታዊ ናቸው። በቃ የሆነ በጣም ነገሮችን በጣም አጨልሞ የማየት መረጃዎች ነው የሚሰጡት። በጣም ነው ያሳዘነኝ። ሀገር፣ ህዝብ፣ ቤተ ክርስቲያን ምን ያህል መስራት እንዳለባት በዚህ ጉዳይ ላይ እያሰብኩኝ ምን ያህል ስ እንሰራለን እያልኩኝ እየጠየቅኩኝ ነበር። ሲሄዴ ነበር ሰው በተንኮል እንዲያስብ እንዳይረጋጋ በየዋህነት ማሰብ እንዲቀር ሞኝነት እንዲመስል ሚዲያው በራሱ አስተዋጽኦ ያደርጋል። እርስ በርሳችን የምናወራቸው መረጃዎች አስተዋጽኦ ያደርጋሉ። ግን የእግዚአብሔር ቃል ግን በየዋህነት ተመልከቱት ነው የሚሉት እርስ በርሳችሁ ስትሆኑ፣ አንዳችሁ አንዳችሁን በየዋህነት ሰላማዊ ኑሮ። እሱ ኑሮ ተጠራጥረን ፈርተን ደንግጠን ገምተን እየኖርን ነው። ግን ኑሮ አልተመቸንም። በየዋህነት መኖርን ግን መለማመድ ያስፈልጋል። ብሩካል እግዚአብሔር ልጆች እና በየዋህነት በትዕግስት ትዕግስት ደግሞ መቻል ነው። ጥርስን ነክሶ መቻል፣ ማሳለፍ እግዚአብሔር ዳኛ ነው ብሎ ለሱ ዳኝነት ማሳለፍ፣ ይሄ ቀን ያልፋል ብሎ ታግሶ ማሳለፍ፣ ጥሩ ቀን ይመጣል ብሎ ታግሶ ችግርን ማሳለፍ፣ ሰው ይሻሻላል፣ አንድ ቀን ይገባዋል፣ ይስተካከላል፣ ብሎ ወንድምን መታገስ ትዕግስት ይባላል። ትዕግስት ይባላል። በትዕግስት አሁን እንደሰማችሁት ሐዋርያው በትህትና በየዋሃነት በትዕግስት እርስ በርሳችሁ በፍቅር ታገሱ። ፍቅር ማለት መታገስ ነው። ፍቅር ይታገሳል። አንዳችን አንዳችንን መታገስ ነው። ሰውየው ሊጎዳን ክፉ ሊናገረን አንዳንድ ነገሮች ሊያረግብን ይችላል። ግን ሳያቅ ነው። የሚገርመችው ሰው ብዙ ጊዜ ስሜታዊ ሲሆን ነው የሚያጠፋው። ወደ ልቡ ሲመለስ በቃ አንድ ሚዲያ ላይ ብዙ ነገር የሚልብኝ ሰው ነበር እና ሶሻል ሚዲያ ላይ በጣም በሰፊው ይከሰኛል። ያላረኩትን አድርጓል ብሎ ያሏልኩበትን ውሎበታል ብሎ በረዥም ጊዜ እኔን ድረስ አድርጎ የሚናገር ሰው ነበር። እንደው ያው መንፈሴ መጠበቅ ስለመፈልግ እ ደግሞ አልከታተልም። አንዳንዴ ኢንቦክስ ያደረጉልኛል፣ እንደዚህ ያለ ይሉኛል። ትንሽ ትንሽ እነሱ ከሚሉኝ የሚለኝን ለመስማት ሞክራለሁ፣ ሙሉ ለሙሉ እሱ የሚለውን ለመስማት ስለማልፈልግ ከጊዜ በኋላ ግን ቤተክርስቲያን ውስጥ አገኘሁት፣ ያን ሰው ሰላም ከመጣ በኋላ መጥቶ እግሬ ላይ ወደቀ። በእግሬ ላይ ሲወድቅ አላወቅኩትም። ምንድን ነው ምናምን ሆነሀል ስለው፣ ይቅር በለኝ ይቅርታ አድርግልኝ አለ። ለምን ስለው፣ እንዲህ እንዲህ እኮ ስልህ ነበር አለ። ግን በጣም የገረመኝ አለኛ ሰው፣ አንተ ከኔ የተሻለ ሚዲያ አለ፣ ብዙ ተከታዮች ያሉት ፕላትፎርም አለ፣ አንድም ቀን ምንም ብልኝ አታውቅም አለኝ። እኔ ካህን ነኝ። እግዚአብሔር የፈጠረኝ ታግሼ እንዳገለግላችሁ ነው። ብትሰድቡኝም ብትወቅሱኝም ቢመስላችሁም እንዳገለግላችሁ ታግሼ ነው። ነገር ግን ታግሼ ላገለግላችሁ ይገባል ስላችሁ፣ እናንተም እግዚአብሔር እንደሌለ እንደልባችሁ የሚታገስን ሰው ማሳዘን ኃጢአት ይሆንባችኋል፣ ብድራት ያስከፍላችኋል፣ ልጆች ትወልዳላችሁ፣ ልጆቻችሁን ዘመን ያከፋባችኋል ብዬ ገና የሚሰማኝን አልኩት። ሰው ቆይቶ ቆይቶ ፍሬ ሊያፈራበት ይችላል ሲታገስ። አንድን ነገር መታገስና መሳለፍን የመሰለ መታገስና ምንዶሮ የመሰለ ነገር የለም። በቃ ባልሽን መታገስ፣ ሚስትን መታገስ፣ ጓደኞችሽን መታገስ፣ ባልዘመዶችን የሚስትምዶችን መታገስ፣ የስራ ባልደረቦችን መታገስ፣ የሚቀኑበትን ሰዎች መታገስ፣ ተጠንቅቆ መታገስ ያስፈልጋል። መታገስ ሞኝነት አደለም፣ ተጠንቅቆ እንዳይጎዶን። የበለጠ ግን መታገስ ያስፈልጋል። ግፋ ለመናገር መታገስ ያው ግብረ መልስ ለመስጠት ለዛው ወዲያው ወዲያው ወዲያው እየመለሱ እየመለሱ ከመኖር መታቀፍ፣ ፍርድን ለእግዚአብሔር መስጠት፣ በቀልን ለእግዚአብሔር መስጠት፣ እግዚአብሔር ይናገርልኝ ማለትን የመሰለ ነገር የለም። በእርግጥ መናገር በሚገባን ሰዓት ማስረዳት በሚገባን ሰዓት ስለ ራሳችን መናገር ጥሩ ነው፣ ግን ክፉ ለመለሰልን ክፉ ላረገብን ክፉ እየመለስን የሂሳብ ኑሮ ባዶ ነው የሚያደርገን እግዚአብሔር ቃል እርስ በርሳችሁ በፍቅር ታገሱ ይላል። ከሰው ጋር ስንኖረው አጠቃላይ እኛ እርስ በርሳችን በየዋህነት፣ በትህትና፣ በመታገስ ፍቅር የሚባለውን ነገር ተግባር ያልናደርገው እንችላለን። ብዙ እንደተማንበት ተስፋ አድርጋለሁ። የሰማነውን ቃል በልቦናችን ጻፍ። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ የመላት ጥበቃ አብሮን ይሁን። ኢየሱስ ክርስቶስ ቀኙ ዘርግቶ የባርካችሁ። የታመሙትን ቤተሰቦች አትርሷቸው። ደግሞ ኮሜንት ሳታደረጉ አትውጡ ላይክም አድርጉ ይህን በማድረጋችሁ ትምህርቱ ወደፊት እንዲወጣ ታደርጋላችሁ አንድ ሰው ላይክ ሲያደርገው አንድ ሰው እንዲያ ያደርጋል ዩቲዩብ ይህን ስለሚያደርግ ይህን አድርጎ አብረን እናገልግል እግዚአብሔር ዘራችሁን ይባርክ ቀሲስ አሸናፊ ግርማ ማርያም ንሳላ